ውሽማዬን አትናገሪብኝ በማለት ለባሏ ግዛ ልጇን የገደለችው እናት በድሬዳዋ ከተማ የሞት ፍርድ ተጥሎባታል። የድሬዳዋን ህፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት ፍርድ እንዲቀጡ ተወስኗል። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ የወንጀል ጉዳዮች ችሎት ነው። ህፃን በአምላክ ግርማ ከመሞቷ በፊት ምን አደጋ ደርሰውባት ነበር? እንዴትስ እናቷ በወለደቻት ልጇ ላይ በውሽምነት ለያዘችው ወንድ ስትል ትገድላታለች? የሚለው ጥያቄ የሚያጨር ጉዳይ ነው። ነገሩን በዝርዝር እንመለከተዋለን። የፍርድ ቤት ውሎውንና የተፈረደባቸውን ቅጣት ሙሉ የክስ መዝገቡን ከድሬዳዋ ፖሊስ መረጃውን አግኝተናል። መረጃው ላይ የአስክሬን ምርመራና የሆስፒታል ፎሬንሲክ ምርመራ ውጤቱን በእጃችን ነው። ይህንንም በዝርዝር ወደ እናንተ እናደርሰዋለን። የወለደቻትን የአስራ አንድ ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸመችባት እናት በፍርድ ቤት ቀርባ የሞት ፍርድ ተወስኖባታል። ያልወለዳትን የእንጀራ ልጇን ባልወለደ እጇ ቀጥቅጣና ደብደባ የገደለችው የዝችው እናቱ ሽሜ ወይም ትዳር ብጤ የሆናት ባል እሱም ከእናትየዋ በተመሳሳይ የሞት ፍርድ ውሳኔ ተላልፎባቸዋል። የወንጀል ድርጊቱ የተፈጸመው ጥቅምት 30 ቀን 2015 ዓ ም በግምት ከምሽቱ አምስት ሰዓት በሚሆንበት ጊዜ ወረዳ 04 በልዩ ስሙ ከአባ ሰፈር እየተባለ በሚጠራው ስፍራ የግድያ ወንጀሉ መፈጸሙን ያገኘነው መረጃ ያመለክታል። የድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ ከፌዴራል ጠቅላይ አቃቤ ሕግ ጋር በመናበብ በተሰራው ስራ አንደኛ ተከሳሽ ብሩክ አለሙ የተባለው የሟች ታዳጊ እንጀራ አባት ፍቅርና እንክብካቤ የምትሻውን የ11 ዓመት ታዳጊ ከወላጅ አባቷ ጋር እንዳትገናኝ ብሎም የመማር መብቷን በመንፈግ በአሰቃቂ ሁኔታ በማፈን በከባድ ሁኔታ በመደብደብ ከባድ የግድያ ወንጀል ሊፈጽምባት ችሏል። በዚህም ፖሊስ አጣርቶ አቃቤ ሕግ የመሰረተውን ክስ መዝገብ የተመለከተው የፌዴራል ምድብ ችሎት ግንቦት 15 ቀን 2017 ዓ ም በዋለው ችሎት ተከሳሽ ሐና በየነና ሁለተኛ ተከሳሽ ብሩክ አለሙን ጥፋተኛ ሆነው ስላገኛቸው በሞት እንዲቀጡ ውሳኔ አስተላልፏል።